አለም ላይ አይሁዶች ለምን ይፈራሉ? የአይሁድ ህዝብ ታሪክ የጥንካሬ ተስፋና ተግዳሮት ታሪክ ነው። ከብዙ ሺህ ዓመታት በፊት አይሁዶች በካናን ተብሎ በሚጠራው አሁን እስራኤልና ፍልስጤን ባለችበት መሬት ላይ መንግስታቸውን መስርተው ነበረ። የእስራኤልና የይሁዳ መንግስታት በተለያዩ ጊዜያት በውጭ ኃይሎች ይወረሩ ነበረ። በተለይ በ586 ዓመት ከክርስቶስ ልደት በፊት ባቢሎናውያን የይሁዳ መንግስትን ድል አድርገው፣ የሰሎሞን ቤተ መቅደስ ፈርሶ ብዙ አይሁዶች ወደ ባቢሎን በግዞት ተወስደዋል። ይህ የመጀመሪያው የአይሁድ ዲያስፖራ ወይ ደግሞ ስደት መጀመሪያ ነበረ። በኋላ በሰባ 7 ዓመተ ምህረት ሮማውያን ኢየሩሳሌምን ያዙ፣ ሁለተኛውን ቤተ መቅደስ አፈረሱ። እናም አይሁዶች ወደ ተለያዩ የዓለም ክፍሎች ተበተኑ። ይህ ስደት በአውሮፓ፣ በአፍሪካ እና በሲያ ውስጥ የአይሁድ ማህበረሰቦችን ፈጠረ። በመካከለኛው ዘመን አይሁዶች በአውሮፓ በተለይ ደግሞ በስፔን በ1492 ከተባረሩ በኋላ ወደ ኦቶማን ኢምፓየር እና ሌሎች ሀገራት ተሰደዱ። ነገር ግን አይሁዶች በስደታቸው ውስጥ ተስፋቸውን አላጡም በ19ኛው መቶ ክፍለ ዘመን የጽዮን ንቅናቄ ተነስቶ አይሁዶች ወደ ታሪካዊ መኖሪያቸው እስራኤል ምድር ለመመለስ ተነሱ። በ1948 የእስራኤል መንግስት መመስረቱ የዚህ ጥረት ውጤት ነበረ። ከዓለም ዙሪያ አይሁዶች ከአውሮፓ፣ ከአፍሪካ እንደ ኢትዮጵያ ቤተ እስራኤል እና ከመካከለኛው ምስራቅ ወደ እስራኤል ተሰባሰቡ። ይህ እንቅስቃሴ አሊያህ ተብሎ የሚጠራ የአይሁድ ማንነትና ባህል ጥንካሬ መገለጫ ነበረም። የአይሁድ ሕዝብ ለሺህ ዓመታት በስደት በመድብለት በጭቆና ውስጥ ኖረም። ነገር ግን የእነሱ ስነ ልቦና ጥንካሬ አስደናቂ ነው። ይህ ጥንካሬ ከየት መጣ ብለን መጠየቃችን አይቀርም። በመጀመሪያ የአይሁድ ሃይማኖትና ባህል ጠንካራ ማንነትን ፈጥሯል። ቶራህ፣ ታልሙድና ሌሎች ቅዱሳት መጽሐፍት አይሁዶች ከእግዚአብሔር ጋር ያላቸውን ቃል ኪዳን እንዲያስታውሱ አድርጓቸዋል። ሁለተኛው የአይሁድ ማህበረሰብ በተለያዩ አገሮች ውስጥ ጠንካራ የጋራ ድጋፍ ስርዓት ፈጥሯል። በምኩራቦች በትምህርት ቤቶችና በበጎ አድራጎት ድርጅቶች አማካኝነት እርስ በርስ ተደጋግፈዋል። ሶስተኛ፣ ታሪካቸውን እንደ ሆሎኮስት ያሉ አስከፊ ፈተናዎችን ለመቋቋም የተማሩበት ትምህርት ሆኗል። እነሱ ተስፋ መቁረጥን ሳይሆን ተስፋ መጣልን መርጠዋል። ይህ ጥንካሬ በእስራኤል መንግስት መመስረትና በየቀኑ በማህበረሰባቸው ውስጥ እየጎላ ያለ ክስተት ሆነ። የአይሁድ ሃይማኖት ከክርስትና ጋር ብዙ የጋራ መሰረቶች አሉት። ሁለቱም በአንድ እግዚአብሔር ያምናሉ፣ እናም ክርስትና ከአይሁድ ሃይማኖት የተገኘ ነው። ዋነኛው ልዩነታቸው በመሲሁ ጉዳይ ላይ ነው። ክርስቲያኖች ኢየሱስ ክርስቶስ ተስፋ የተገባለት መሲህ እንደሆነ ያምናሉ። በተቃራኒው አብዛኞቹ አይሁዶች ደግሞ ኢየሱስን እንደ መሲህ አይቀበሉትም። ለአይሁዶች መሲሁ የሰላም የፍትህና የእግዚአብሔር መንግስትን የሚያመጣ መሪ ነው ይላሉ። እናም ኢየሱስ እነዚህን ትንቢቶች እንዳሟላ አይቆጥሩትም። በተጨማሪም በታሪክ ውስጥ በርካታ ሀሳዊ መሲሆች ብቅ ብለዋል። እንደ ቫታይ ዘቪ በ17ኛው መቶ ክፍለ ዘመን የብዙ አይሁዶችን ተስፋ ያስቆረጠ ነበረም የተሞክሮ አይሁዶች ስለ መሲሁ የተነገሩትን ትንቢቶች በጥንቃቄ እንዲመረምሩ አድርጓቸዋል። መሲሐዊ አይሁዶች የተለየ ቡድን ሲሆኑ ኢየሱስን እንደ መሲህ ቢቀበሉም የአይሁድ ባህልና ስርዓቶችን ይከተላሉ። ይህ ቡድን በባህላዊ አይሁዶች እንደ ክርስቲያን ተደርጎ ይታያል። ለመሆኑ አረቦች ለምን ይፈሯቸዋል ለምንስ ሊያጠፏቸው ይፈልጋሉ? የአረብና ይሁድ ግንኙነት በተለይ በእስራኤልና ፍልስጤም ግጭት ምክንያት ውስብስብ ነው። በ1948 የእስራኤል መንግስት መመስረት ብዙ አረቦች እንደ ወረራ አድርገው ተረድተዋል። ምክንያቱም በሺዎች የሚቆጠሩ ፍልስጤማውያን ከቤታቸው ተፈናቅለዋል። ይህ የግጭቱ መነሻ ሆኗል። አንዳንድ አረቦች እስራኤልን እንደ ስጋት ይመለከቷታል። በተለያዩ ጦርነቶች እንደ 1967ና 1973 እስራኤል ወታደራዊ የበላይነቷን ስላሳየች ነገር ግን እስራኤልን መፍራት ወይ ደግሞ ማጥፋት መፈለግ የሚለው ሁሉንም አረቦች የሚያጠቃልል አይደለም። አንዳንድ የአረብ መሪዎች እና ቡድኖች በፖለቲካዊ ሃይማኖታዊ፣ ወይም መሬት ላይ ባለው ውዝግብ ምክንያት ጠላትነትን አሳይተዋል። ለምሳሌ አንዳንድ ቡድኖች እስራኤልን እንደ የምዕራባውያን ተጽዕኖ ተወካይ ይመለከቷታል። ይሁን እንጂ እንደ ግብፅና ዮርዳኖስ ያሉ አረብ ሀገራት ደግሞ ከእስራኤል ጋር የሰላም ስምምነትን ፈርመዋል። የሆሎኮስትን ታሪክ ደግሞ ስናስታውስ የሰው ልጅ ታሪክ ውስጥ እጅግ አስከፊ የሆነ ነው። በ1930 ጣሳዎቹና በ1940ዎቹ ናዚ ጀርመን በአዶልፍ ሂትለር መሪነት ወደ 6 ሚሊዮን አይሁዶችን በስልታዊ መንገድ ጨፍጭፏል። ይህ ለምን ተከሰተ ብለን መጠየቃችን አይቀርም። የናዚዎች ርዕዮተ ዓለም በጸረ ሴማዊነት አንቲሴሚቲዝም ላይ የተመሠረተ ነበረም። ሂትለር አይሁዶች ለጀርመን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮች ተጠያቂ አድርጎ ነበረም። ናዚዎች አይሁዶችን እንደ የበታች ዘር አድርጎ ይቆጥራቸው ነበረም። የአርያን ዘር የበላይነትን ለማስፋፋት ሞክረዋል። ይህ መርዛማ አስተሳሰብ በፕሮፓጋንዳ በህግ እገዳዎችና በግዳጅ ማጎሪያ ካምፖች ተግባራዊ ሆነም። አይሁዶች ከማህበረሰቡ ተነጥለው ንብረታቸው ተወረሰ፣ እናም በመጨረሻም ወደ ሞት ካምፖች እንደ ኦሽዊስ ተላኩም። ይህ የዘር ማጥፋት ወንጀል የሰው ልጅ ታሪክ ውስጥ ትልቁ ቁስልና የ የማይረሳ ጠባሳ ሆኖ ቆይቷል። እስራኤል በዓለም ታሪክ ውስጥ ልዩ ቦታን የያዘች ሀገር ናት። ከሺህ ዓመታት በፊት ይህች ምድር የአይሁድ ሕዝብ መንፈሳዊና ታሪካዊ ማዕከል ነበረች። የአብርሃም የይስሐቅና የያዕቆብ እንዲሁም የዳዊትና የሰለሞን መንግስታት እስራኤል የአይሁድ ማንነት ምልክት አድርገዋታል። በተለይ ሰለሞን ቤተ መቅደስ በኢየሩሳሌም የተገነባ የአይሁድ ሃይማኖት እንደልባቸው ልባቸው ነበረም የቤተ መቅደስ በ586 ዓመተ ዓለም ከክርስቶስ ልደት በፊት በባቢሎናውያንና በሰባ ዓመተ ምህረት ደግሞ በሮማውያን ፈርሶ ነበረም። ነገር ግን የእስራኤል ህዝብ በ1948 ዘመናዊው መንግስት እስኪ መሰረቱ ድረስ ተስፋቸውን ጠብቀው በትዕግስት ቆይተዋል። የእስራኤል ታሪክ የሃይማኖት የባህልና የተሀድሶ ታሪክ ነው። ነገር ግን ከዚህ ሁሉ በስተጀርባ ስለ መሲሁ፣ ስለ ቤተ መቅደሱና ስለ እስራኤል ሚስጠዎች የሚነሱ ጥያቄዎች አሉ። እነዚህን ደግሞ አንድ በአንድ መመርመር ይኖርብናል። ሐሳዊ መሲህና አደገኛነቱን ስንመለከት በአይሁድ ሃይማኖት ውስጥ መሲሁ የሰላምና የፍትህ የእግዚአብሔር መንግስትን የሚያመጣ መሪ ነው ተብሎ ይታመናል። በትንቢቶቹ መሰረት መሲሁ የዳዊት ዘር ይሆናል ባይ የአይሁድ ህዝብን ወደ እስራኤል ያሰባስባል እናም አለምን በሰላም ይመራል ይላሉ። ይሁን እንጂ በታሪክ ውስጥ ብዙ ሰዎች ራሳቸውን እንደ መሲ በመጥራት ተነስተዋል፣ እና እነዚህ ሀሳዊ መሲሆች ብዙ ጊዜ ትልቅ መዘዝን አስከትለዋል። ለምሳሌ በ17ኛ መቶ ክፍለ ዘመን ሻቫታይ ዘቢ የተባለ ሰው ራሱን መሲህ ብሎ ተናግሯል። በሺዎች የሚቆጠሩ አይሁዶችም ተከትለውታል። ነገር ግን እሱ በኋላ ላይ ወደ እስልምና በመቀየሩ ተስፋ መቁረጥን አስከትሏል። ይህ ክስተት በአይሁዶች ማህበረሰብ ውስጥ ትልቅ ቁስልን ትቶ ሄዷል። ተመሳሳይ ሁኔታዎች በተለያዩ ጊዜዎች ተከስተዋል፣ እና እነዚህ ሀሳዊ መሲሆች ብዙ ጊዜ ማህበረሰቦችን ከፋፍለዋል፣ ግራ መጋባትን ፈጥረዋል። እንደ አንዳንድ የክርስትናና የእስልምና እምነት ተከታዮች አመለካከት ደግሞ የመጨረሻው ዘመንን አስመልክቶ ከባድ ፍርሃትን አስነስተዋል። የሀሳዊ መሲህ አደገኛነት በተለያዩ መንገዶች ይገለጣል። በመጀመሪያ እንደዚህ ያሉ ሰዎች ተከታዮቻቸው ወደ ከፍተኛ ተስፋዎች ይመራሉ፣ ነገር ግን ተስፋቸው ሲመክንና ሲፈርስ ማህበረሰቡ በስሜታዊና መንፈሳዊነት ቀውስ ውስጥ ይወድቃል። በሁለተኛ ደረጃ እንደዚህ ያሉ ተመራማሪዎች ፖለቲካዊ ወይም ሃይማኖታዊ ግጭቶችን ሊያስነሱ ይችላሉ። በተለይ በእስራኤል እንደ ተፋላሚ በመጨረሻም በአንዳንድ ክርስቲያንና እስላም ተከታዮች መካከል ሐሳዊ መሲህ ከደጃል ወይም ደግሞ ጸረ ክርስቶስ ጋር ተያይዞ ይነሳል። ይህም የመጨረሻው ዘመን ፍርሃትን ያቀጣጠለ ሆኗል። ይህ በተለይ ደግሞ በእስራኤል ዙሪያ ያሉ ሃይማኖታዊ ትንቢቶችን አወዛጋቢ ያደርገዋል። የሶስተኛው የሰለሞን ቤተ መቅደስ በአይሁድ ሃይማኖት ውስጥ ቅዱስ ቦታ ነው። በመጀመሪያውና በሁለተኛው ቤተ መቅደስ ፈርሶ ከተወሰኑ ምዕት ዓመተት በኋላም አንዳንድ አይሁዶች ሶስተኛው ቤተ መቅደስ መልሶ መገንባት የመሲሐዊው ዘመን መጀመሪያ እንደሆነ ያምናሉ። ይህ ሀሳብ በአንዳንድ የአይሁድ ትንበያዎች በተለይ ደግሞ በትንቢተ ዳንኤልና በትንቢተ ህዝቅኤል መጽሐፍት ላይ የተመሰረተ ነው ይላሉ። ነገር ግን የሶስተኛ ቤተ መቅደስ ግንባታ አወዛጋቢ ነው። የቤተ መቅደሱ ተራራ አሁን የአልአቅሳ መስጊድና የዶም ኦፍ ዘሮክ የሚገኙበት የሙስሊሞች ቅዱስ የተባለ ቦታ ነው። በዚህ ቦታ ላይ ቤተ መቅደስ መገንባት ሃይማኖታዊ ግጭት ሊያስነሳ ይችላል። አንዳንድ አይሁዶች ይህንን ግንባታ እንደ መሲሐዊ ተስፋ ይመለከቱታል። ሌሎች ደግሞ ይህ መሲሁ መምጣት የማይቻል እንደሆነ ያምናሉ። ምክንያቱም መሲ

ቀድሞ መጥቷል ከዛም ለፍርድ ይመጣል ይላሉ ነው። በተጨማሪም በአንዳንድ ክርስቲያን ተንባዮች መሰረት የሶስተኛው ቤተ መቅደስ ግንባታ ከጸረ ክርስቶስ መገለጥ ጋር የተያያዘ ነው ይላሉ። ይህም ደግሞ ሀሳዊ መሲህ ይመጣልን ፍርሃት የሚያጠናክር ሆኖ ይገኛል። ያልተነገረ ሚስጥር የእስራኤል የሚባል በጣም በርካታ ሚስጥሮች እንዳሏት መረጃዎች ያሳያሉ። ብዙ ጊዜ ግን ከሃይማኖታዊ እስከ ፖለቲካዊ ሴራዎች በእስራኤል አውድ ውስጥ ይህ ሚስጥር ብዙ ጊዜ አይነሳም። ሚስጥር ተብሎ አንዱ የሚነሳው ከመሲሆች ተስፋ ከቤተ መቅደሱ ግንባታ ወይ ደግሞ ከእስራኤል ወታደራዊና ቴክኖሎጂያዊ የበላይነት ጋር ተያይዞ ይነሳል። ብዙ ነገርን እስራኤል ትደብቃለች ከአለም ይሏታል። ነገር ግን እንደ ሚስጥር የሚቆጠር ነገር ብዙ ጊዜ በእውነታ ላይ ከመጠን በላይ ተጋኖ ነው የሚሉ ጸሐፊያንም አሉ። ለምሳሌ አንዳንዶች የእስራኤል የኒውክለር ኃይል ወይ ደግሞ የስለላ ተቋማት እንደ ሞሳድ ያሉ ተቋማትን እንደ ሚስጥር ይመለከቱታል። ሌሎች ደግሞ የእስራኤል ሚስጥር በሃይማኖታዊ ተስፋዎች፣ በተለይ ደግሞ ከመሲሁና ከቤተ መቅደሱ መገንባት ጋር የተያያዘ ነው ይላል ይላሉ እንደ እውነቱ ከሆነ እስራኤል ጥንካሬ በሚስጥር ላይ ብቻ ሳይሆን በህዝቦቿ ጥንካሬ በትምህርት ላይ ባላቸው ትኩረትና በተግዳሮቶቻቸው ፊት ለፊት ባላቸው ጽናት ላይ የተመሰረተ ነው ሆኖም የሀሳዊ መሲህ ሀሳብና የቤተ መቅደሱ ግንባታ በአንዳንድ ሰዎች ዘንድ እንደ ሚስጥራዊና አደገኛ ሁኔታ ይታያል። በድብቅም የምታደርገው እንቅስቃሴ አለ። ከኔታንያሁ ቀጥሎ የሚመጣው ሀሳዊው መሲህ ነው፣ ለዛም ደግሞ ቤተ መቅደሱ እየተፋጠነ ነው የሚሉ አሉ። ምክንያቱም እነዚህ ክስተቶች በክልሉ ውስጥ ያለውን ውጥረት ሊያባብሱ ስለሚችሉ፣ በርካቶች ደግሞ መፍራት ተሸብበዋል። የእስራኤል የሀሳዊ መሲህና የሶስተኛው ቤተ መቅደስ ታሪክ የሃይማኖት የታሪክና የፖለቲካ ውስብስብነት ውህድ ነው ሂደት ነው። እስራኤል የአይሁድ ህዝብ ተስፋና ጥንካሬ ምልክት የሆነች ናት። ነገር ግን የመሲሐዊው ተስፋዎችና የቤተ መቅደሱ ግንባታ ሀሳቦች ደግሞ በአንዳንዶች ዘንድ ፍርሃትና ግራ መጋባትን ይፈጥራሉ። ያሳዊ መሲህ አደገኛነት በታሪክ ተሞክሮች ተረጋግጧል። ይህ ሀሳብ በእስራኤል ዙሪያ ያለውን ሃይማኖታዊ ፖለቲካዊ ውዝግብን የበለጠ ያወሳስበዋል። እስራኤል እንደ ሀገር በ1948 ከተመሰረተ ጀምሮ በመካከለኛው ምስራቅ ውስጥ የቴክኖሎጂ የወታደራዊ ኃይል እና የባህል ማዕከል ሆናለች። ሰዎች እስከ 2025 ዓ ም ድረስ እስራኤል በኢኮኖሚዋ በፈጠራዎቿ፣ በተለይ ደግሞ በአርቲፊሻል ኢንቴልጀንስና በሳይበር ደህንነት በአለም አቀፍ መድረክ ላይ ተጽዕኖ ፈጣሪ ሆናለች። ነገር ግን ከፍልስጤማውያን ጋር ያለው ግጭት፣ ከጎረቤት ሀገሮች ጋር ያለው ውጥረትና የሃይማኖታዊ ትንቢቶች ውዝግብ እስራኤልን በዓለም አይን እይታ ውስጥ እንድትቆይ አድርጓታል። በተለይም የኢየሩሳሌም የቤተ መቅደሱ ተራራ አካባቢ የሃይማኖታዊ ፖለቲካዊ ውዝግብ ማዕከል ነው። ይህ ቦታ ላይ ሁዶች የሰለሞን ቤተ መቅደስ ቦታ ማለት ነው ነው። ለሙስሊሞች የአልአቅሳ መስጊድ ዶም ኦፍ ዘ ሮክና ለክርስቲያኖች ከቅዱስ ታሪክ ጋር ተያይዞ ቅዱስ ነው። ይህ የተወሳሰበ ሁኔታ የሐሳዊ መሲህና የቤተ መቅደስ ግንባታ ውይይቶች ደግሞ የበለጠ አወዛጋቢ ሆነው ቀጥለዋል። በአሁኑ ጊዜ በእስራኤል ውስጥ የሐሳዊ መሲህ ሀሳብ በተለያዩ አካላት ዘንድ የተለያየ ትርጉም አለው። በአንዳንድ ኦርቶዶክሳውያን አይሁዶች መካከል የመሲሁ መምጣት ከሶስተኛው ቤተ መቅደስ ግንባታ ጋር የተያያዘ ነው። በሌላ በኩል በአንዳንድ ክርስቲያንና እስልምና ተከታዮች መካከል ሀሳዊ መሲህ ከጸረ ክርስቶስ ወይም ደግሞ ደጃል ጋር ተያይዞ ይታያል። ይህም የመጨረሻው ዘመን ፍርሃትን የበለጠ ያቀጣጥለዋል። ይህ ሀሳብ ደግሞ በእስራኤል ዙሪያ ያለውን ፖለቲካዊና ሃይማኖታዊ ውዝግብ የበለጠ እያከረረው ነው። እውነቱ ምንድን ነው የሚለውን ደግሞ መጠይቃችን አይቀርም። የአሳዊ መሲህ ሀሳብ ብዙን ጊዜ በታሪካዊ ተሞክሮች ላይ የተመሰረተ ሲሆን በአሁኑ ጊዜ በእስራኤል ውስጥ እንደዚህ ያለ አካል መነሳት በተለያዩ ማህበረሰቦች በጥንቃቄ የሚከታተሉት ሆኗል። እስራኤል ራሷ በዚህ ጉዳይ ላይ ይፋዊ አቋም አልወሰደችም። ነገር ግን የሃይማኖታዊ ቡድኖች መካከል ያለው ውይይት ይህን ርዕስ በተመለከተ በጉልህ አስቀጥለውታል። የሶስተኛው ሰለሞን ቤተ መቅደስ ግንባታ በአይሁድ ሃይማኖቶች ውስጥ ትልቅ ተስፋ ያለ ጉዳይ ነው። አንዳንድ ኦርቶዶክሳውያን አይሁዶች ይህንን ግንባታ ከመሲሁ መምጣት ጋር ያያይዙታል። በተለይ ደግሞ በቅዱሳት መጽሐፍት ትንቢቶች መሰረት ማለት ነው። ተቃዋሚ አካላትና የፖለቲካውን አውድ ስንመለከት የፍልስጤን ባለስልጣናት፣ ሙስሊም ማህበረሰቦች የቤተ መቅደሱ ተራራ አሁን የአላቅሳ መስጊድና ዶሞፍ ዘሮክ የሚገኙበት ለሙስሊሞች ከመካና መዲና ቀጥሎ ቅዱስ ቦታ ነው። በዚህ ቦታ ላይ ቤተ መገንባት ለአረብና ለሙስሊሙ ማህበረሰቦች እንደ ቀስቃሽ እርምጃ ይታያል። ይህ በክልል ውስጥ ያለውን ግጭት ሊያባብስ ይችላል። የፍልስጤን ባለስልጣናትና እንደ ሐማስ ያሉ ቡድኖች ደግሞ ይህንን ሀሳብ በግልጽ ይቃወማሉ፣ ምክንያቱም የሃይማኖታዊ ማንነታቸው እንደሚቀንስ ይሰማቸዋል። የእስራኤል መንግስት በይፋ የሶስተኛውን ቤተ መቅደስ ግንባታ አይደግፍም፣ ምክንያቱም ይህ በክልል ውስጥ ያለውን ውጥረት ሊያባብስ ይችላል ተብሎ ስለሚታመን ማለት ነው። ብዙ ዓለማዊ አይሁዶች ይህንን ሀሳብ እንደ ሃይማኖታዊና አላስፈ አስፈላጊ ይመለከቱታል፣ ምክንያቱም የእስራኤልን ዘመናዊነት ማንነት ከቴክኖሎጂና ከዲሞክራሲ ጋር ያያይዙታል ከጥንታዊ ትንቢቶች ይልቅ። እንደተባበሩት መንግስታት ያሉ አለም አቀፍ ድርጅትና አንዳንድ ሀገራት ደግሞ የቤተ መቅደሱ ተራራ ሁኔታ እንዳለ እንዲቆይ ይፈልጋሉ፣ ምክንያቱም ማንኛውም ለውጥ በመካከለኛው ምስራቅ ያለውን ሚዛን ሊያዛባ ይችላል። እንደ አሜሪካ፣ አውሮፓ ህብረትና ሌሎች ሀገራት ያሉ ኃይሎች በእስራኤልና በፍልስጤን መካከል ያለውን የሰላም ሂደት ለመጠበቅ ይሞክራሉ። እናም የቤተ መቅደሱ ግንባታ ይህንን ሂደት ሊያደናቅፍ ይችላል። በአንዳንድ ክርስቲያን ተከታዮች መካከል ደግሞ በተለይም በኢቫንጀሊካን ክርስቲያኖች የሶስተኛው ቤተ መቅደስ ግንባታ ከመጨረሻው ዘመን ትንቢቶች ጋር የተያያዘ ነው። ነገር ግን አንዳንዶች ይህ ከሐሳዊ መሲህ መገለጥ ጋር ሊያያዝ ይችላል ብለው ይፈራሉ። ይህም የተወሰኑ ቡድኖች ወደ ተቃውሞ ያመራሉ። የቤተ መቅደስ ግንባታውን በመቃወም ፖለቲካውን አውድ ስንመለከት ብዙ ጊዜ ከሃይማኖታዊ ስሜቶች በላይ የፖለቲካዊ ስልቶች አካል ነው። ለፍልስጤማውያን ይህ ጉዳይ የመሬትና የማንነት ትግል አካል ነው። ለእስራኤል መንግስት የክልሉን መረጋጋት መጠበቅ እድሚያ ነው። ምክንያቱም የቤተ መቅደስ ግንባታ ከጎረቤት ሀገሮች ጋር ያለውን ግንኙነት ሊያበላሽ ይችላል። በተጨማሪም ዓለም አቀፍ ማህበረሰብ የኢየሩሳሌምን ሁኔታ ለመጠበቅ ይጥራል፣ ምክንያቱም ማንኛውም ለውጥ በዓለም አቀፍ ደረጃ ትልቅ ተጽዕኖ ሊያሳድር ይችላል። የሶስተኛው ቤተ መቅደስ ግንባታና የሐሳዊው መሲህ ሀሳብ በእስራኤል ውስጥ ያሉ ውይይቶች ብቻ ሳይሆኑ በዓለም አቀፍ ደረጃ ሃይማኖታዊ፣ ፖለቲካዊ ትኩረትን በእጅጉ የሚስቡ ናቸው። እውነቱ የሚገኘው በታሪካዊ በሃይማኖታዊና በፖለቲካዊ እውነታዎች መገኛ ላይ ነው። በአሁኑ ጊዜ የቤተ መቅደስ ግንባታው ተግባራዊ እንዳልሆነ ይቆያል፣ ምክንያቱም በርካታ ላት ከሙስሊም ማህበረሰቦች እስከ ዓለም አቀፍ ድርጅቶች ይህንን ለመከላከል ይሰራሉና ነው። የሐሳዊ መሲህ ሐሳብ በተመሳሳይ በታሪካዊ ተሞክሮች ምክንያት ጥንቃቄን ይጠይቃል። እናም በእስራኤል ውስጥ ያለው ሁኔታ ይህንን ጉዳይ ደግሞ በጥልቀት ይመለከታል። የእስራኤል አሁናዊ ሁኔታ፣ የሐሳዊ መሲህ ፍርሃቶችና የሶስተኛው ቤተ መቅደስ ግንባታ የሰው ልጅ ታሪክ ውስጥ እጅግ ውስብስብ ጉዳዮች ናቸው። እነዚህ ጥያቄዎች ስለ ሃይማኖት፣ ስለ ፖለቲካና ስለ ሰው ልጅ ተስፋ የሚናገሩ ናቸው። ለመሆኑ ውድ ቤተሰቦቻችን እናንተ በዚህ ጉዳይ ላይ ምን ታስባላችሁ? የሶስተኛ ቤተ መቅደስ ግንባታ ተግባራዊ ይሆን ይሆን? ወይም ደግሞ የሐሳዊ መሲህ ሀሳብ በእስራኤል ላይ ምን ተጽዕኖ ሊኖረ ይችላል? አስተያየታችሁን ከታች በኮመንት መስጫው ላይ አካፍሉን። አብራችሁን ስለነበራችሁ ጅከርገ እናመሰግናለን። በቀጣይ ደግሞ መረጃ እስከምንገናኝ ቸር ቆዩልን።